ጊዜ ድሮ ቀረ ደራሲ ተፈሪ ዓለሙ ድሮ ጊዜ ነበር ጠላትን ለማጥመድ ወዳጅ ለመሰብሰብ ፍቅር ለመጠንሰስ ሸር ለመሸረብ የፍንጥር ለማረድ ለመጣል ደንቃራ ለወሬ ክርክር ለምክር ለሴራ፣ ለስድብ ሰላምታ ለውዳሴ አመታ አድፍጦ ለማድባት ለመደበቅ ሸሽቶ ግብዣ ለመታደም ለመጋበዝ ጠርቶ ለጠብ ቀል ለመቁረጥ ለፍልሚያ ቀጠሮ ሰዓት ዕለት ዓመት ጊዜ ነበር ድሮ፣ ዘንድሮ ጊዜ የለም። ከሚፈቅዱት ወዳጅ ከሚወዱት ጋርም ቆይታ ለመያዝ ወግ ለመደርደርም አላድርስ እያለ ለእግዚአብሔር ሰላምታ ዛሬ ምን ጊዜ አለ ለፍቅር ጨዋ ለምን ሰው ዘንድሮም ጠብጠብ ያሰኘዋል፣ ምን ያጓርፈዋል? ያቀያይመዋል እንኳን ተቀያይሞ በጥል ተራርቆ ጠኗል መተያየት ካንጀት ተነፋፍኮ መቼ ጊዜ አለ ነው የሐሳብ መለያየት በአንድ አለመጠሙ ያለ ነው ይኖራል? አለመጣጣሙ በጋራ የሚከፈል ብዙ ዕቁብ እያለን ሐሳባችን ቢለይ እኛም ጎበዝ መኖር እንደዚህ ነው ከልዩነት በላይ ከቅራኔ ልቆ አልፍ ሕያጅ ትኩሳት ግጭቶችን ንቆ አርቋ አስተውሎ የጋራን ዓላማ በፈገግታ እንግቶ የኩርፊያን ጨለማ ጠመምጫው መንገድ ባቋራጭ አሳብሮ ጠመንጃውን መሪ አፈሙ ዛዙሮ አይተው እንዳላዩ እንዳልሰሙ ሰምተው ቸለል ቀለል አድርገው በማለፍ በመተው ችሎ ተችሎ ነው አብሮም ምንሮ በመጃቻል እንጂ እየተላለፉ በትንሽ ትልቁ ከተቆራረቱ መቼ ቀን ይገቡ። ይሞቱ አታል እንጂ ቂም እንደቋጠሩ በንዴት በጸጸት ቁጭት እያረሩ! መጭ በሰላም ላይ ለመወቃቀስም ቆመው በአደባባይ ለመግለጥ ደመና በይቅርታ ፀሐይ የላ አቃቤ ሰዓት ለምልጃ ደጅ ናት! መቼ ጊዜ ተርፎ! መቼ ጊዜ አለና ዝሮ እንጂ ዘንድሮ ቀርቷል ሽምግልና ተጣልቶ መታረቅ ላማላጅ ቀጠሮ፣ ለይቅርታ ካሳ ጊዜ የለም ዘንድሮ። ጊዜ ቀረዱ ተረት ተረት የእስራኤል ልጆች ዮሴፍ በቀደደው ስደት ተጓዙና ተዋልደው ተዋልደው በዙ ተባዙና ባሪያ ሆነው ነበር ምስር ተጋዙና እግዚአብሔር ደግ ነው ሙሴን አመጣና አዳነው ነው ነገዱን ከግብፅ አወጣና ተረት ተረት። ነገደ ሰለሞን የይሁዳ አንበሳ የሴም ልጅ ነኝ ባዩ ባሪያ አሳዳሪና ባሪያ አቀባባዩ ባለ ርስት ባለ ጉልት ባለ ትውልድና ባለ ባህል ሁሉ ጅንኑ ቁንኑ ክብር ኩራት ሙሉ ርስቱን ጣጥሎ ሄደ፣ ጉልቱን ለቆ ባርነት ለመደ፣ ካርነት ተላቆ ጭራውን ሸጉቦ ታሪኩን ኩራቱን አስሮ በስልቻ የሰው አሳዳጊው የጉዲፈቻ አባት ሆነ ጉዲፈቻ። የራሴን አልሰጥም የሰው አልፈልግም ብሎ የሚል ፎካሪ ጥዩፍ ተግደርዳሪ የሦስት ሺህ ዘመን ታሪክ ተናጋሪ ቀለዋጭ ሆነና የሰው ቤት አደረ። ቀረርቶ ፉከራው ተረት ሆኖ ቀረ። አገር ታሪክ ባህል ኩራት አልባ ሆነ። ሙሴ እንኳን እንዳይኖረው ባለም ተበተነ። ይህ ማለት ይሆን ያ ሺህ ስምንተኛው የምጽዓት የብቃት ያለ መጨረሻው ተረቴን መልሱልኝ ቤይሩት ሐምሌ 1990 ተፈሪ ዓለሙ ግንቦት 8 ቀን 1981 ዓ.ም ነበር ከፍተኛ መኮንኖች የመፈንቅለ መንግሥት ሙከራ ያደረጉት ከዚያም ገሚሶቹ በዚያው ሰሞን የተቀሩት በፍርድ ቤት ሲንከራተቱ ከቆዩ በኋላ በዓመቱ እርምጃ እንዲወሰድባቸው ተደረገ። ከእነዚህ መሃል ዋናዎቹ ጀነራል አማሃ ደስታና ጀነራል መርዕድ ንጉሤ ነበሩ። ለወገንና ለሐገር ክብር ሜጀር ጀነራል መርዕድ ንጉሤና ኢትዮጵያ በሚል ርዕስ በልጆቻቸው ከተጻፈ መጽሐፍ አንድ ክፍል እናስደምጣችሁ። መርዕድና አማ። ለወገንና ለአገር ክብር ሜጀር ጄኔራል መርዕድ ንጉሤና ኢትዮጵያ በልጆቻቸው የተጻፈ መጽሐፍ መርዕድና አማ ሁለቱ የማዘጋጃ ቤት ሰራተኞች ወለል ብሎ ተከፍቶ እንዲገቡ የሚጋብዘውን በር ዘልቀው ገብተው ሲቀመጡ እማማ ድንቄ ሁለት ዓሣ ጠላ በማቅረብ ተቀበሏቸው። ደንበኞቻቸው እጅ እየነሱ የቀረበላቸውን ጠላ በአንድ ትንፋሽ ጭልጥ አደረጉት። እማማ ድንቄ ድጋሚውን አንቆርቁረውላቸው አረፍ ሲሉ አንደኛው ውሃ ጥሞተናል፣ ጉድጓድ ቆፍረን ሁለት ሰዎች አንድ ላይ አንድ ጉድጓድ ውስጥ ቀብረን የመጣ ነው ሲል፣ ሁለተኛው ቀጠል አድርጎ ባለስልጣኖች እንደሆኑ ያስታውቃሉ። በቀደም በሬዲዮ ከተነገረላቸው መሀል ሳይሆን ይቀራሉ። ቀባሪ እንደሌለው ሰው አንድ ጉድጓድ ወርውረናቸው መጣ አለ። ጠላውን እያጣጣመ ወይዘሮ ድንቄ ውድጌ አንዳች አይነት መጥፎ ስሜት ወረራቸው። ትንሽ ቆየት ብለው ትንፋሻቸውን ሳብ አድርገው እንዴት አይነት ጉድ ነው እንዲያው ዘመድም ይላቸው ይላሉ፣ እንደ መጠየቅም አስተያየት እንደ መስጠትም አድርገው አንደኛው ፍጠን ብሎ ጀነራሎች ወይም ኮሎኔሎች ሳይሆኑ አይቀሩም። ሁለቱም ቀያዮች ናቸው። አንዱ ረጅም፣ ሌላኛው ደግሞ አጠር ያለ ነው። ፊታቸው በተለይ የአንደኛው በጥይት ስለተበላሸ በደንብ አይለይም ሲል፣ ሌላኛው ፍጠን ብሎ በሬዲዮ ተነግሯል፣ ስማቸው ጠፋኝ። በሬዲዮ ሲነገር ስማችሁም እንዴ ይላል እንደ መጠየቅ እያደረገ ማማ ድንቄ አይናት ጉድሽ ነህይሽ እያሉ አይናቸውን እየጠራረጉ ወደ ጓዳ ይገባሉ። እማማ ድንቄ ጓዳ ገብተው ቁጭ አሉ። የራሳቸውን ጉድ ሁለት ደንበኞቻቸው እዚያው ፊት ለፊት ነገሯቸው። ልባቸው ጉሮሯቸው ውስጥ የተሰነቀረ መሰላቸው፣ ደነገጡ። ለወገን ዋይ ተብሎ የሚለቀስበት ጊዜ ስላልነበረ በሰሙት ወሬ ቢደነግጡም ሀዘናቸውን ዋጥ አድርገው ደንበኞቻቸውን ሸኙ። ይህን ለዘመድ ቢያወያዩት የሚመጣውን መዘዝ እያሰላሰሉ ፈንቅሎ የሚፈሰው እንባቸውን በነጠላቸው እያባበሱ ሲነጋ የሚያደርጉትን ሲያወጡ ሲያወርዱ አደሩ። በማግስቱ በጠዋት ከኮልፌ አጠና ተራ ቤታቸው ወዳጎታችን አቶ ጌታቸው ንጉሴ ቤት ሄዱ። አቶ ጌታቸው አክስቱ ለቅሶ ሊደርሱ ነው የመጡት ብሎ አብሯቸው ተቀመጠ። ትንሽ ከተቀመጡ በኋላ ማማ ድንቄ ወደ ጓሮ ወጣ ብለው ጋሽጌታቸውን አስጠሩት። አንድ ጉዳይ አለኝ ብለው የሚናገሩትን ሰው እንዳይሰማ ራቅ አድርገው ወደ አጥሩ ወስደው ከሁለቱ የማዘጋጃቤት ሠራተኞች የሰሙትን አካፈሉት። ከሦስት ቀን በኋላ ጋሽጌታቸውና ታናሽ ወንድሙ ሽመልስ ንጉሴ እነዚህን ሁለት የማዘጋጃቤት ሠራተኞች አነጋገሩ። ከትንሽ ማንገራገርና ድርድር በኋላ እነዚህ ሁለት ሰዎች የተቀበሩበትን ቦታ ለማሳየት ቀነ ቀጠሮ ያዙ። ለልፋታቸውም ሦስት መቶ ብር ሊከፍሏቸው ተስማሙ። ጉድጓዱን ከፍቶ ለማሳየት ቀጠሮ ተያዘ። ጠዋት ሲነጋጋ አስራ አንድ ሰዓት ላይ ማዘጋጃ ቤት ቀባሪ ዘመድ የሌላቸውን ሟቾች የሚቀብርበት የጥሮሶ ጳውሎስ ቤተ ክርስቲያን ጋር ተያይዞ ባለው መቃብር ቦታ ለመገናኘት ቀጠሮ ተያዘ። የማዘጋጃ ቤቱ ሰራተኞች ቀደም ሲል በጥብቅ ባስጠነቀቁት መሠረት ጋሽጌታቸው ሽመልስና እማማ ድንቄ በተባለው ሰዓት ደርሰው ራቅ ብለው ቆሙ። ድምጽ እንዳያሰሙ እንዳያለቅሱ ጥብቅ ማስጠንቀቂያ ከማዘጋጃ ቤት ሰራተኞች ተሰጥቷቸዋል። መንግሥት ቢያቅ ሁሉም ትልቅ አደጋ ላይ እንደሚወድቁ በሚገባ ተረድተዋል። ሁለቱ የማዘጋጃ ቤት ሰራተኞች ጉድጓዱን ከፍተው እንደጨረሱ መምጣት ትችላላችሁ የሚል ምልክት ሰጥተው ዞር አሉ። ጠረኑን ለመከላከልና መቃብሩን በቀላሉ ለመለየት ይረዳ ዘንድ አረንጓዴ መድኃኒት በመቃብሩ ዙሪያ ተረጨ። ጉድጓዱ ውስጥ ረዘምና አጠር ያሉ የሁለት ሰዎች የሰነበተ ሬሳ የአየር ኃይል የበራሪ ክንፍ ምልክትና በጭቃ የተለወሰ የወታደር ልብስ ይታያል። ጋሽ ጌታቸውና ሽመልስ ወንድማቸውን ጀነራል መርዕድ ንጉሤን ለመለየት ጊዜ አልፈጀባቸውም። ልክ እንደተነገራቸው ጠዋት ከቤት ሲወጣ የለበሰውና ያደረገው ጫማ፣ ኮሌታው ላይ ያለችው የጀነራል ምልክት በአይናቸው ካዩት ጋር አንድ አይነት ነበር። የአየር ኃይል በራሪ ምልክቱም የጀነራል አማሃ ደስታ እንደሆነ አወቁ። ጉድጓዱን አዘግተው ምልክት አድርገውበት በአፋጣኝ ከአካባቢው ራቁ። ከሁለት ዓመት በኋላ በ1983 ዓመተ ምሕረት ግንቦት ወር የደርግ መንግስት ወደቀ። አዲሱ የኢህአዴግ መንግስት ሥልጣን ሲይዝና በደርግ ዘመን በየቦታው የተወረወሩና የተቀበሩ ዜጎች አጽም በክብር እንዲቀበር ሲፈቀድ አጎታችን ጋሽጌታቸውም ዘመዶችን አስከትሎ ወደ አዲስ አበባ ማዘጋጃ ቤት አመራ። ማዘጋጃ ቤቱ የክፍል ኃላፊ ቀደም ሲል ከጋሽ ጌታቸው ጋር ትውውቅ ስለነበረው ለመርዳት ዝግጁ ሆኖ ተገኘ። የተቀበሩበትን ቦታ ታውቁታላችሁ ወይ? ብሎ ጠየቀ። ቦታው ላይ ምልክት ቢደረግበትም ጋሽ ጌታቸው ሙሉ ለሙሉ እርግጠኛ አልነበረም። እኔ ቦታውን በመጠኑ አስታውሰዋለሁ፣ ቢሆንም ግን እባክህ ያኔ ከቀበሩት መካከል አንዱን ሠራተኛ መድብለት ይለዋል። የክፍል ኃላፊው ነጋሽ ጌታቸውን እንዲረዳ የጠራው ሰራተኛ እኔ አሁን ቸኩያለሁ፣ አስራ ሁለት ጀኔራሎች ፈረንሳይ ለጋሲዮንና አቦ ቤተክርስቲያን ስለተቀበሩ እዚያ ሄደ ቦታውን አሳይ ተብዬ ታዝዣለሁ እቸኩላለሁ ብሎ ሮጦ ይወጣል። አይ ምን ይሻላል እያሉ መላ ሲፈልጉ ከሁለት ዓመት በፊት መቃብሩን ከፍተው ካሳዩቸው የማዘጋጃ ቤት ሰራተኞች መካከል አንደኛው ድንገት ብቅ አለ። ቦታው ደርሰው መቃብሩ ሲቆፈር መጀመሪያ እዚያው ጉድጓድ ውስጥ በሁለቱ አስከሬን ላይ ተደርቦ ተቀብሮ የነበረ የሕፃን ልጅ አጽም ወጣ። የጀኔራል መርዕድ ቅጠልያ ልብስና እነጋሽ ጌታቸው መጀመሪያ ያዩት የአየር ኃይል በራሪ ክንፍ ምልክት ተገኙ። ጋሽጌታቸው የባለቤታቸውን አጽም ሊያስነሱ አብረውት ወደ መጡት ወደ ጀኔራል አምሃ ባለቤት በመዞር ይሄ ባለቤትሽ አይደለም ብሎ የጀኔራል አማሃን የአየር ኃይል የበረራ ክንፍ ሲሰጣቸው እያለቀሱ ተቀበሉት። ከዚያም የአንደኛ ደረጃ የጀብዱ ሜዳሊያና የላቀ ጀብዱ ጀግና ሜዳሊያ ተሸላሚ የነበሩት የሁለቱ ጀግኖች አጽም በሁለት ሳጥኖች ተከቶ በክብር ቅዱስ ዮሴፍ ቤተ ክርስቲያን እንዲያርፍ ተደረገ። ለወገንና ለአገር ክብር ሜጀር ጀኔራል መርዕድ ንጉሤና ኢትዮጵያ በልጆቻቸው የተጻፈ መጽሐፍ።